አንተ እኮ ሲጀምር ለእኔ አታብራራልኝም። ራሴ ነኝ የማብራራው። አይመለከትም መለከተን ሲጀምር። ከዛ በኋላ በተደጋጋሚ ጠይቅኛም ቀኝ እጅ፣ እሺ አታሽቋልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የእኔ ነው በቃ ምናምን ነበር የሚለው። ከዚያ እየባሰ ነገሮች እየባሱ እየባሱ መጣና ከዚያ የሆነ ሰዓት ላይ ሲገለጥ እራሱ ሆኖ ተገኘ። ቪዲዮ ማለት ነው። ምን አለ? ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሁሳምን ታሪክ ነገር ማለት እኔ ሳያው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል። ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ እምባ ሁሉ አቅርሮ ነው ስለ ሆሳም የነገረኝ፣ ማለት ነው በቃ እሱ በቪዲዮ እንደዚህ እያየሽው፣ በቪዲዮ እንደዚህ እያየሽው እምባ አቅርሮ እንደሆነ ማበዱን ምናምን ምናምን፣ በቃ ማበዱን ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለርጁን ያዘንኩለት በቃ። ለዚህ ለሆሳም አዘንሽ እውነት መሰለኝ እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔ ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ። ለእኔ ማለት ነው የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ፣ ግን የሚያወራቸው በቃ ጀስት ለሱ በቀል እንደሆነ፣ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው ወይ ጉድ ሁሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዶ አማኔል ነው አይደል? ያለው አብዶ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነው እና ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው እኔን ለመለያየት ሰበብ ፈልገሽ ነው ምናምን ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሹ በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሹ እኔ እንደ ሆሳማ ቆንጆ ስላልሆንኩ፣ ሽማግሌ ስለሆንኩ፣ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያደረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር። እንዳልኩሽ ፎቶ ለፎቶ ብለህ ከዋሸህ ከዛ ኢትስ ኦኬ ምናምን አልኩት። ከዛ ኢትስ ኦኬ ምናምን እና አጠገቤ ላሉ ልጆች ነገርኳቸው። ረጅም ጊዜ አወራችሁ፣ ሰው እንደዚህ ቢሆንባችሁ ምን ታደርግ? በቃ ከብዶኝ ስላቸው እንደ ኧረ በጣም ይከብዳል። እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ መጣለው አለ። አከራይን አወራት እንዳልኩሽ፣ በዛ ሰዓት የኔ ያሰሪ ትራቭል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ማውራት ጀመረና ብር ልላክልሽ አለኝ ለቤት ምክንያቱም እሷ በጣም ትቆይ ነበር። አከራይ ልትወልድ ነበር ሄደችው በሰዓቱ እሷ እስከምትመጣ ድረስ ብር ላክልሽ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባ አለው ስለ ኖኖ ኖኖ እንዳትገቢ። ከዛ አከራዩች ናገናኝ አለኝ። ፈራውኝ በጣም ማለት ነው። ከዛ ማታገናኘኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ፣ ኦኬ ብዬ አገናኘዋት። ከዛ ምናላት እሷል አይዲሽንና ስልክሽ ምናምን አድርገሽ ላኪልኝ፣ ብር ልልክልሽ ማለት ነው። ብር መላክ ይፈልጋል። አየሽ እንዴት አካባቢያቸው ያለ ሰውን አይዲ እንደሚሰበስብ። ያ ያ ያ አበበችን አንቺና አበበችን ዘ ሴም ወይ ነው በቃ። ያደረገው እሷን አሰሪዋን መዳሟን፣ አንቺን ደግሞ አከራይሽ አከራይን። ከዛ አይ ዶንት ኖው ፈጣሪ እንትን ሲለኝ ነው መሰለኝ የአከራይን አላገናኘውትም፣ ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቸው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራዋቸው ስድብ ነው። እኔን እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን ላለው። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት፣ አከራይ ምን ይዤልሽ ልምጣ አላት። ከዛ አንተ ብቻ በሰላም ና፣ ይህ ሁሉ ጊዜ አውርታት፣ አንተ ብቻ በሰላም ና፣ ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት በዚህ ሰዓት እገባለሁ፣ አለኝ። ኦኬ ችግር የለውም ምናምን አልኩት። ነበር ሀሳቡ ከጀርመን ዱባይ መጥተው ኤርፖርት ተቀበለሽው፣ ሆቴል ሊያርፍ ነው፣ እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ፣ ላይክ እንደ ገስት ሃውስ ማለት ነው፣ ፉሊ ፈርኒሽድ አፓርትመንት ማለት ነው። ፈልጊ አለኝ። ከዛ እኔ አይዶ ነው፣ ለምን እንደሆነ አላውቅም፣ ውስጤ አልተዋጠልኝም። በቃ እንደማይመጣ ገብቶኝ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ታዩ ቢጎ ላይ ሌላ ሳሬ የምትባላለች ሻርጃ የምትኖር ማለት ነው። እሷ እኔ ሙሉን ነገር እሸፍንልሃለሁ ብላኛለች። እሷ ቤት እንትን ትልልኛለች እከራይልሃለሁ ብላኛለች። እንድትቀኝ ነው እንድትቀኝ ነው ሲሆን እሷ እህትዬ ወንድምዬው የሚባል ጨዋታ እህትዬ ወንድምዬው የሚባባሉ ሙድ ደሞ አለቻቸው። እህትዬ ወንድምዬው የሚሏት ነገር አክስት እሱ እንትን ይልሻል አለች እሷ። ችግር የለው ምን ላይ ጣለው በቃ ብላለች ምናምን አለች ከዛ ኦኬ እንደዛ ከሆነ እኔም የመፈለግ ሙድ ላይ አልነበርኩም ሽ ምናምን አልኩ ከዛ መጣው ብሎ የመጣው ስንት ሰዓት ነው ለሊት መጣው አለ ከዛ መጣው ብሎ በቃ ጠዋት እንገናኛለን ምናምን አለኝ አርፍጄ ነበር በዛቱ የተነሳ ኤርፖርት ሄደሽ አትቀበዩም እንዴ ከጀርመን ድረስ አንቺን ብሎ ዱባይ እየመጣ ማለት የተነጋገራችሁት ኤርፖርት ልትመጪ ነው ላትመጪ የት ልትገናኙ ነው የተነጋገራችሁት እዛ ቤት ስልንገናኝ ልንገናኝ ድራይቨ እህትየው የምትባለው እየምትባለው ወንድምየው ሲመጣ እህትየው ተቀብለው እዛ ልናርፍ ማለት ነው። ከዛ ጠዋት መጣ ብሎ ሊመጣ ሲል ለአራት ሰዓት ነው ለአምስት ሰዓት ስልኩን ዘጋ። አበበች ይህን ነገር ባለፈው አውርተዋል። ለአራት ሰዓት ነው ለአምስት ሰዓት አካባቢ ስልኩን ዘጋ። ፍላይት እያደረገ ነው። ፕሊን ውስጥ እኮ ስልክ ዝግ ነው መሆን ያለበት ከዛ ዘጋ ዘጋና፣ በኋላ ላይ ከዛ ጠዋት እንደዚህ አለኝ። ወይኔ የሆነ እቃ ያመጣሁት እቃ ነበር፣ እሱም ማድረስ አለብኝ። እሺ ኦሬዲ ገብቻለሁ ማለት ነው እኔ ጋማ ገብቷል። አበበች ነው ሶስት ወር ለፋችሁ ነበር። ከዛ ጠዋት ላይ የሆነ ዕቃ ማደርሰው ቃለ እሱን ዕቃ አይቼ ሆነ እሱን አረድሽ ከዛ ሌላ ዕቃ ደግሞ አያለው በቃ አገኘሻለሁ። በጣም አስቸኳይ ነው መድረስ ያለበት መድኃኒት ነገር። በጀርመን ቁጥር ነው ስቲል የሚያውራሽ። በውጭ ቁጥር፣ በጀርመን እኮ ዋትሳፕ፣ ኢሞ በምን ነበር የምታወሩት? በጀርመን ቁጥር እኮ ዋትሳፕ ወይስ ኢሞ? ዋትሳፕም ኢሞም። ኦኬ ዋትሳፕም ኢሞም። በቃ ገብቻለሁ ምናምን ብሎሻል። አንቺ አምነሻለሁ። እሱ ኢማራት ገብቷል ከጀርመን ከዛ ዕቃ ሊያደርስ ነው ምንድን ነው ዱባይ መድኃኒት መድኃኒት ይዟል፣ መድኃኒት ይዟል። የሆነ ዕቃ አደርሳለሁ፣ አስቸኳይ ነው፣ የታመመ ሰው አለ፣ ለሱ ነው። እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው መድረስ አለብኝ ሲለኝ እኔ እንደዚህ ብዙ መሆን አለበት እውነት። ከዛ እሺ፣ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ይተብዬ ነው፣ በቃ ብቻ ድራማ በድራማ ከዛ የሆነ ሰዓት ላይ በቃ አሁን ይልሻል። ስንት ሰዓት ነው አሁን ለምሳሌ አስራ ሁለት ሰዓት ከሆነ አስራ ሁለት ሰዓት ነው አይደል፣ ከሁለት ሰዓት በኋላ ስልክሽን ክፈችው። አሁን ኔትወርክሽን አጠፋፊ እና ቁጭ በይ። ምክንያቱም አሁን እንደዚህ መንዘላዘል ምናምን አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ። ዋይፋዮችን አጥፊ። ማምልሻል ለምን አጠፋፊውና ጠብቅኝ እሺ

ከዛ አጥፊ ያለኝ ልክ በዛ ባጠፋሁት ሰዓት ምን ተፈጠረ መሰለሽ? ደውሎል። አጥፊው ባለኝ ሰዓት ደውሏል። አሁን ከዚህ አይነት ድራማ ሊሰራ አጥፊው ባለኝ ሰዓት ስደውል ዘግተሽ ነበር ኦንላይን ይለሽ። በቃ 50 ጊዜ ተደውሏል። ኧረ የስድብ ናዳ። ከዛ ባልከኝ ሰዓት ነው ከፈትኩት ካልሽ አይሰማሽም። በቃ መሳደብ ነው ስራው። ከዛ በማግስቱም እንደዛ። ከዛ በቃ አንድ የሪል ስቴት ላይ ላይ ነው ሲል አንዴ ለእናቴ ዱባይ ላይ ሪል ስቴት ሊገዛ ሪል ስቴት ሊያይ ሄዶ ሊያይ ነው ሲል ምን ሲል፣ አስራ አምስት ቀን ሙሉ በዚህ እንደዚህ ነው ያለፈው የእኔ እና የእሱ ታሪክ ማለት። ሳንገና ሳያገኝሽ ከጀርመን ሳያገኝሽ ወደ ዱባይ ተመለሰ። ከጀርመን ዱባይ ድረስ አንቺን ብሎ መጥቶ አስራ አምስት ቀን ሪል ስቴት ሲፈልግ ምን ሲል ምን ሲል ሳያገኝሽ ቢዚ ሆኖ ወደ ጀርመን ተመልሻለሁ አለ። አዎ። ከዛ በቃ ሁሌ ስልኩን አጥፊልሽ እና ወይም ደግሞ አንቺ በተኛሽ ሰዓት የሆነ ቦታ ሊሄድ ነው ሲልሽ፣ እሺ ማምትለዋለሽ በዛ ሰዓት ነው ያለኝ ታይም እተኛለሁ። ስተኛ በተኛውበት ሰዓት ለካ ጀለስ ይደውላል ማለት ነው። ስትነሽ የቮይስ ማት በቃ ጠብቄሽ ጠብቄሽ፣ በርሽ ላይ ሄጃለሁኝ፣ መጥቼ ነበረ፣ አንቺ ግን ስልክ አታነሽም፣ ስንት ሰዓት ሙሉ ስቀጠቅጥልሽ ነበር ምናምን ብሎ አለ። ከዛ አከራይ ይሄ ልጅ መቼ ነው የሚመጣው ትለኛለች። ከዛ መጥቷል እኮ ምናምን አልኳት። በቃ መጀመሪያ ላይ መዋሸት ጀመርኩ በኋላ ላይ እንዲሁ እንደዚህ አስጠብቆሽ አስጠብቆሽ ይህን ሁሉ ጊዜ አብርተሾ ምናምን አለችኝ። እሷም ትንሽ ተሰማት። ከዛ በኋላ በቃ ጀርመን ሄደ። ጀርመን ሄደ የሆነ ሰዓት ላይ በቃ ነብሴን ጭንቅ ጥብብ አደረጋት። እኔ እንደዚህ በድዬ ሻለኝ። በቃ ክፋቱ እየባሰ መጣ። ክፋት ላይ ክፋት፣ ከክፋት ላይ ክፋት፣ ከክፋት ላይ ክፋት እየባሰ እየባሰ ሲመጣ በጽሞና አናገርኩት። በቃ እኔ ከዚህ በኋላ አልፈልግም፣ ምክንያቱም ከወንድሜ ጋርም እንዳስደውል ምናምን ግን አንቺ የምር የምር፣ በሰዓቱ ማለት ነው። አንቺ በጣም ስማርት ሰው ትመስያለሽ፣ ስታወሪ በሰዓቱ ዱባይ መምጣቱን አምነሽ ነበር። ለአስራ አምስት ቀን ሙሉ ሳያገኘሽ ፍቅረኛ፣ ስንት ጊዜ አወርታችሁ ነበር? እሱ ዱባይ የመጣው አመት ር አደለም አምስት ር ስድስት ወር፣ ስድስት ወር ያወራሽው ወንድ፣ ስድስት ወር በየቀኑ በቪዲዮ ያወራሽው የተላመድሽው ወንድ ፍቅረኛ የብለሽ ያልሽው ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ፣ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኘሽ እንደተመለሰ የምር አምነሻል? መጀመሪያ ላይ ነበር ያመንኩት። የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ። ከዛ ኔ ያልኩት ካልመጣህም ችግር የለውም እኔ እኮ ለምን አልመጣህም ብዬ የማስጨንቅ ሰው አይደለሁም፣ ስለ እንዳልኩሽ ነው። በቃ ድራማ፣ ድራማ በድራማ ላይ ድራማ፣ በድራማ ላይ ድራማ ነበር የሚያደርገው። ምን አይነት ድራማ ለምሳሌ፣ ካልመጣቅም እውነቱን ነገር ስትይው ማልቀስ ይጀምራል። እንደ እኔ ለአንቺ ያኑሉ ወጪ አውጥቼ ይሄን ሁሉ የአራት ሰዓት መንገድ ማየት ሙት። ይኸው ጉዴን ስሙልኝ። ስለራቁት ቪዲዮ ስታወሩት እኔ ለስ ለነሱ ይሄን ውጭ አውጥቼ ሀቢባ ደረሰኝ ቁጠሪው አስራ ስምንት ደረሰኝ ይልቅ ይቻለ አረ ስለደረሰኝ አይደለም ወንድሜ፣ ስለ ብር አይደለም። ስለራቁት ቪዲዮ እናውራ። እኔ ለእነሱ እንዲያርጌ እኔ ነኝ ተበዳይ፣ እነሱ ናቸው ብሬን ይበሉብኝ። ብሬን በሉብኝ። ሴቶች ብሬን በሉ እኔ እኔ ነኝ ተበዳይ። እኔ ነኝ ተበዳይ። እሪ እሪ፣ ነገሩን ለመሸፋፈን በጣም ስማርት ካልሆናችሁ እንደዚህ አይነት ሰው አትችሉትም። ሀቢባዬ ብዙ ሰዓት የለኝም። ልሰጭኝ ትችላለሽ ወይስ አሁን ትክክለኛ ኖሮ ያወራ ወይ ወይስ ልታረመኝ? አሁን ደግሞ እሱ ያውራ፣ አንቺ ምንም አትጠይቂም። አንቺ ዩት አድርጌ የእሱ ተራ ነው፣ እሱ ያውራ። እሺ ወንድሜ፣ ስም ካልተ ጽጾ ችግር የለውም ችግር የለውም ሀቢባዬ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 እኔ ነኝ ፎቶውን እኮ ያወጣሁበት ቢጎ ላይ ላቫናይት ላቫናይት ጾጽ እኮ ነኝ እኮ ነኝ ላቫናይት ነኝ እኔ ነኝ ያወጣሁበት። እዚህ ጾጽ ነኝ ጾጽ ነኝ ጾጽ ነኝ አውሽ ኦኬ። እኔ ነኝ ያወጣሁበት ያንን ፎቶ ቢጎ ላይ ማለት ነው። ይሄ ልጅ እንዳልሆነ ያወጣሁት እኔ ነኝ ቢጎ ላይ ማንም አይደለም። አዎ ሙሉ ቢጎ ኦኬ፣ አንዴ ልናገር እሺ። ችግር የለውም ምናልባት አልባት ጾጽ ላቫናይትን አንተ ሳታውቃት በፊት ምን አልፋለሁ እና እሱ ቀኛ ተዋውቀው ቢሆንስ፣ በዚህ ፎቶ ተዋውቋት ኦልሬዲ በሪል ማንነቱ ከመጣ ቢሆን በኋላ ቢሆንስ እንትን እሱ የተዋወቀው ይኸውልሽ እ ለእኛ መታ አሁን እዚህ ጋር እራሱ በተናገረችው ነገር የሰማነው ነገር እና ለእኛ የመታ የተናገረችው ነገር አንድ አይደለም። ምክንያቱም ለእኛ ያለችው ለወንድሜ ቪዲዮውን ላከለት ብላ ነው የነገረችን። ለእኛ እዛ ጋር አልደረስኩም አሁን አልደረሰችም፣ አስፈራራት እንጂ። እሺ ላውራ፣ ወይስ አሁን ስለ ማርቆስ አውራል? እሺ ማሪ፣ ያው እኔን ግን እንትን እንዳትለኝ። ስታውራ፣ ራስን ችለህ አውራ። እኔ ወሬን አልጨረስኩም ወይ? ልትበጠብጥ ነው የገባኸው? እሱን እዛው። ኖ ኖ፣ እሱ እኮ አለ እኮ። ቆሻሻ ሰው ነው እኮ አለ እኮ የማርቆስ። አንተ ራስን ዲፋይንድ ማድረግ ትችላለህ፣ ማርቆስን ዲፋይንድ ማድረግ ትችላለህ። እኔን ግን መናገር አትችልም። እኔ ነኝ እዚህ ጋር መጥቼ የተናገርኩት። አንተ አዘኸኝ አይደለም። ሶ ላቫን ሀቢባ እውነቱን ነው ማወቅ የፈለግሽው፣ ወይም ስተደብቆ አስመስዬ አስመስዬ ነው ማለፍ ያለብኝ? እኔ እሱ አስታውራ ሚዩት አድርጌ ነበር አይደለም? ሚዩት አድርጊለትና የአንቺ ተራ ላይ እሱ ሚዩቱን አላበራም። ማንም የማንም ሰው ተራ ላይ ሚዩት እንዳታበሩ። ሁሉም ተራውን ጠብቆ ነው የሚያወራው። አንድ ሰው ሲጨርስ፣ አንድ ሰው ሚውቱን ያበራል። ጥያቄ ያለው ሰው እንደኔ እንደዚህ እኔ ማንንም አላቋረጥም። ሰው አከብራለሁ እንደ